ነገን ግዙኝ ዛሬን ለመኖር ትናንትን ጨርሻለሁ ዛሬን ወደ አስራ አንድ ሰዓት አካባቢ ደርሻለሁ እናንተ በትናንት የምትኖሩ ለነገ ዛሬን የምትሰሩ ሰዎች ዛሬን ተሻግሬ የነገ ዛሬን ለመኖር እንድበቃ ነገን ግዙኝ አዎ የዓለሙ ቀዳሚ ጥበብ ዛሬን በትናንት እየኖሩ ለነገ መስራት እንደሆነ ተረድቻለሁ። ሆኖም ትናንት በምን ሁኔታ ዛሬን እንድኖር እንዳልበቃኝ አላውቅም። ግን ለምን? ምናልባት ቤተሰቦቼ ትናንትን ለእኔም ለነሱም ለዛሬ እንዲበቃን አድርገው ሳይሰሩ ቀርተው ይሆን? አላውቅም! ብቻ ግን እኔ ልጃቸው በህይወትና በሞት መካከል እየተጣጣርሁ ነገን የሚገዛኝ ሰው ፍለጋ ላይ ጥሎኛል። ግን ለምን? ምናልባት ትናንትን በተሳሳተ፣ በከንቱ ልፋት በሞላበት በጠመዝማዛ የህይወት ጎዳና ወይም ከህይወት ፍጥነት ወደ ኋላ ቀርቼ ይሆን? አላውቅም! ብቻ ግን ትናንትናየ ተራ ታሪክና ትዝታ ከመሆን ውጪ ዛሬን ለመሻገር ዋስትና አልሆነኝ። ግን ለምን? ምናልባት የማህበረሰብ የሀገር ዋጋዊ ስሬትና የአለሙ የእይታ አድማስ የተዛባ በመሆኑ ይሆን? አላውቅም! ብቻ ግን ትናንትን የጨረስኩ፣ ዛሬን ለመሻገር የሚያበቃ ተክለ ቁመና የለለኝ፣ የነገ ገዢ ያለህ የምል ምስኪን የሰው ፍጥረት ነኝ። ግን ለምን? እኔጃ! ምናልባት የፈጣሪን ሀያልነት የምገነዘብበት ፈጣሪን ልክ እንደ ሀሁ አቦጊዳ የማጠናበት ፍቅሩን ሀያልነቱን ደግሞ ተራዳይነቱን የምረዳበት ጊዜ ሆኖ ይሆን? አላውቅም! ብቻ ግን የነገ ገዢ ሆይ የታለህ! እባክህ ናግዛኝና ዛሬን እንደ ሙሴ በትር ችግሬን ከፍየ ልለፍበት ነገንም ልኑር የምል ምስኪን ሆኛለሁ። ለምን አላውቅም ምናልባት ሰው እንደ ሰው ምን ያህል እርስ በራሳችን እንደምንተዛዘን እንደምንጨቃቀን ለእኛው ለራሳችን የሰው ልጆች ማስተማሪያ ስለሚሆን ሆኖ ይሆን እንጃለት ብቻ ግን በአስራ አንደኛው ሰዓት እንዲህ እያልሁ አንቋርራለሁ ዛሬን የምሻገርበትና ነገ ላይ ለከነወዲያ የምሰራበት ያህል ዋጋ ነገን ግዙኝ! እና እባካችሁ ሰዎች፣ ዛሬን በመልካም የምትኖሩ ሰዎች በትናንትናችሁ ትርፍ ነገየን ግዙኝና ዛሬን ልሻገርበት ነገየን ላስተካክልበት እያልኩ እጠይቃችኋለሁ!